ከፍተኛ ቀም ሞት የለም። ኤርትራ ነው የተማፈር ሲግት የቅማንት ጀብ ጠብታ እኮ ተህገ መንግስቱ ላይ አለበት። በእኛ ጥንት ብዕር ሁኖ በእኛ ደም ቀለም ሁኖ ነው የተጻፈው። አንዱ እኔ ነኝ። ይህንን ተጨቁነን አንኖርም። እንኳ ወንድሞቻችን መጣችሁልን። ለጊዜው መጋደል ያቁም። ከተፈለገ ግን የቅማንት ልጅ እጁ ይወጥራል፣ አይኑ ይመረምራል፣ ይመታል

እንጋደላለን። እኒህን ሁለት ደሃ ጎረቤት አገሮች ግን አያጋሉን። ወንድማማቾች ነን። ቅማንትና አማራ ተጋብቶ ተዋልዶ ነው ያለው። ከማንኛውም ብሔር ብሔረሰብ ተዋልደናል። ለነገር ግን እንድንኖር አይፈልግም የአማራ ክልል መንግስት። መናገርካለብኝ የፌዴራል መንግስት በሚችለው አግባብ በጊዜው ፈጥኖ ይመልስልን። ሰርተንም እንብላ፣ ልጆችንም እናሳድግ።

ወደ ቤታችን ምንመለስ፣ የታሰሩትም ይፈቱልን፣ ተጠያቂ አካል ይኑር። ዛሬም እየቤቱ ገብተው ነው የገደሉት። ከኛ ጋር አይደለም፣ ቤት ገብቶ ነው ተወኝ እያሰኘ እያስለፈለፈ የገደለው። ይህንም እንድታዩልን ጨርሻ ነው። አመሰግናለሁ።

ሁእምዝናለናለ ሬ በሃያ አንደኛው ክፍለ ዘመን መሳሪያ የምንወጣበት ጊዜ አይደለም።

አይደለም አይደለም። የሰው ልጅ እንሰሳቶች የሚያስቡበት ሰዓት ነው። በጣም አላስ የሚለው ቡድን ግን እያስቸገረን ወደማችን እንዲፈስ አድርጎናል። በጣም ቅማንት እየተገዛ ያለው እኮ በኢትዮጵያ መሬት የኢህአዴግ እየመራ ያለው ሃያ ምናምን አመት ነው። ምን ታይቶበት ያውቃል። ሰርቶ ተመምናት ውጭ ያናዳል። ምንድን ነው ሁሉም ያውቀው። እኔ ሰኔ ስድስት ቀን ተጭልጋ መሬት ከስራ የተፈናቀየ አዚ ሀገር ወይ በወንድሞች

እንዴ፣ እነሱ የሚሰሩትን ሲያግበሰብስ የቆየው ነው። መንግስት መንግስት እንወደዋለን፣ ዛሬም እንወደዋለን። ተመንግስት ጎንንን ግን ሆድ እስኪሞላ ድረስ በልቶ ሆድ እስኪሞላ ድረስ ጠጥቶ ተኪሱ ሳይወጣ የአንዱን ቀምቼ ለአንተ ሰጣህ በሚል ማጥመረር የቃላት ሲያጋለን የቆየ ቡድን አለ ከአማራ ክልል መንግስት የአማራ ክልል መንግስት

አሁንም አላበዛም። ደክሞናል። ወደ ሰባት ስምንት ቀናችን ነው እህል ውሃ ራሱ ታፋችን እንደፈለግን አላደርገው። እንኳን ታደጋችሁን። ጉዳያችን የአማራ ክልል መንግስት ጣልቃ ሳይገባ ህዝብ የሚለውን ነገር አስፈጽሙልን፣ አስፈጽሙልን ነው ምለውኔ Thank